እውነት ማለት እነሱም ተቸገሩ፣ እነ ዘላለም እነ ልዑልም ተቸገሩ ለዛች የማህሌት ጓደኛ በስንት መከራ እየተከታተለ ለእሷ እንትን ቀጥሮላት ነው ያሉት። ሌላም የእነሱ እንትን የተናገረችውም እሷም እንደዛው እና ለስንቱ አሁን እነዚህ አስቡ። በዛ ላይ ምግብ አለ፣ የቤት ክራይ አለ ለአንድ ሰው ሲሆን ኦኬ፣ ችግር የለውም። ግን ለአንድ ቀን ሁለት ቀን አይደለም። እነዚህ ልጆች እንትን የሚሏቸው እና እነ ዘላለም ራሱ እውነት በጣም ነው የተቸገሩት። እግዚአብሔር ነው ምላቸው። ሰው ከሞቀ ቤቱ ወስቶ እንደዚህ ሰውን ማሰቃየት፣ ይሄ ሰውዬ እኮ ብያዝ፣ አንደኛ መስፍን አሁን ብያዝ፣ ይሄ ሁሉ ስቃይ አይደርስባቸውም ነበር እነሱ አርፈው ከዛው እንትናቸው በሞቀ ቤታቸው ይቀመጡ ነበር። ትልቁ ችግር አሁን የመስፍን ያለ መገጣጠም ነው። በቃ የእሱ ቀን በጣም እራቀ። ታውቃላችሁ፣ ስንት ሰው እስካሁን ድረስ ተይዟል። እሱ ግን በጣም አደገኛ፣ እኔ እንጃ፣ ብስማማ የሆነ መተተኛ አንትን ነገር ነው። እንደ ህባብ እስስት ነገር ነው ውስጥ ለውስጥ እየሄደ አሁን ይቺ ልጅ ቢያገኛት ምንም ነገር አይምራትም ነው የምላችሁ። ምክንያቱም ስለ እሱ ብዙ ነገር ተወርታለች። እንደውም እየፈራች እምታውቀውን ሙሉ እንኳን ለማውራት ተሳቃ፣ ተውኝ እያለች ሲጠይቋት እንኳን ፈቃደኛ አይደለችም። ግን ሆኖም ቀርም ይኸው ማሳደዳቸውን አልተውም። ዛሬ እኔ እውነት በጣም ዛሬ እግዚአብሔር ይወዳታል እንጂ እነሱ ባይደርሱልባት ባይደርሱ ቀድመው የመስፍን ሰዎች ይዘዋት ሄደው ነበረ። አንዳንድ ጊዜ እግዚአብሔር ደግሞ እንደዚህ እውነት በስመአብ በጣም ነው። እኔ በጣም እንትኑ ሳያት ራሱ ታሳዝነኛለች። አንደኛ ትምህርቷን ትታ፣ ሁለተኛ ነገር ያልሆነ ይሄ ሁሉ የሴት ልጅ ፈተና። ግን እንደው በየሄዳችሁበት እውነት እግዚአብሔር ግን በስመአብ ለአስችል አይሰጥም። እንግዲህ ምንም ማድረግ አይቻልም። አሁን እንግዲህ ምን ማድረግ ይቻላል? አንድ ጊዜ ካመጣባችሁ በምንም እንትን ልትሉት አትችሉም። እግዚአብሔር ከክፉ ነገር ይጠብቀን። ከእንደዚህ አይነት ሰው ጋር እግዚአብሔር አያጋጥም ነው እንጂ በጣም ከባድ ነው። ምን ማድረግ እንዳለባት እራሱ አታውቅም። ያው አሁን ለጊዜው እንግዲህ እነ ዘላለም ወስደዋታል፣ ግን እስከ መቼ ድረስ ነው ይሄ ሰውዬ እንደዚህ? አኩኩልሽ እየተጫወተ የትብብቆሽ፣ እንደዚህ በሰው ህይወት የሚቀልደው ነው የዚህ ሰውዬ መቼ ነው እውነት? እኔ እኔ እንጃ ብቻ። እኔን ያርገኝ የተያዘ ቀን ምን አይነት እርምጃ እንደሚወሰድበት በጣም አዛብሮታል። እሱ ራሱ ቢያንስ አሁን እሱን እየፈለጉት እንደሆን ያውቃል። አስቡ እየፈለጉት እንኳን እያለ ጭራሽ ልጅቷን ማሳደድ። ትናንት ባየው ቪዲዮ በትናንት ነው የተለቀቀው። እንግዲህ ዛሬ አሳዶ ሰው ቀጥሮ ሰፈሯ ላይ እንግዲህ አንድ ወጣ ብትል ይዘዋት ሊሄዱም ይችላሉ። ቤትስ ቢገቡ ማን ያስጠላል? አሁን ላይ እኮ ብትጫው ራሱ ጎረቤት ራሱ አይደርስላችሁም። ሁሉም ይፈራል። ከባድ ነው። በጣም አስቸጋሪ ነው። እኔ እንጃ ምን አይነት እንትን ውስጥ እንደገባን አላውቅም። እግዚአብሔር ልቦና አይስጠላ። ሁላችሁ ነው። እስከ መቼ ነው እንደዚህ የሚቀጥለው? አላውቅም እኔ እኔ እንጃ። ይሄ ሰውዬ ሲጀመር ተይዞ ይሄ ሰውዬ ማን ነው ስሙ? አሸናፊ ሁለቱ ካልተያዙ ተያዙ በፍጹም። እስካሁን ድረስ የተያዙት ተይዘዋል፣ ግን እነዚህ ሁለቱ ካልተያዙ በፍጹም ሰላም አያገኙም ልጆቹ ራሱ እነ ማህሌትም እነ ናቲም ናቲ አሁን በምን አይነት ሁኔታ እንዳለ ስለ ናቲ እንግዲህ ቪዲዮ ዘላለም ማን ነው ልዑል ጠፍቷል። ብዙም እንትን የለም። ግን ከባድ ነው። በጣም አስቸጋሪ ነው። እንደዚህ ጥላትን ከንትን አስቀምጦ 24 ሰዓት ድብብቆሽ እየተጫወተ እሱ ሲያሰኘው እሱ እንደ ወንድ ወጥቶ አይጋፈጥም። ሰው ነው የሚልከው። ስለዚህ እነዚህ ሰዎች መጨረሻቸው ምንድን ነው? አሁንም ከትናንት በተለቀቀው ቪዲዮ አይቶ እንግዲህ ቤቱን አፈላልጎ መጥቶ ሰፈሯ ድረስ አንዳንድ ጊዜ ያው እንትን አትበይ ሲልሽ ሰው ይጥልልሻል እና የመስፍን ሚስትም እዛ ነበረች እሷ አሁን የት እንደሄደች ራሱ አላወቁም። ምን ማለት አግተዋትም ሊሆን ይችላል። የመስፍን ያችኛዋ ሚስት ማለት ነው። እቺ ነፍሰ ጡር ሳትሆን ያችኛዋ። ሁለቱም ይፈልጋቸዋል ስለ እሱ ምስጢር ስላወሩበት ካገኛቸው፣ እንግዲህ በስማው ከባድ ነው በጣም። እንግዲህ እግዚአብሔር ይጠብቃችሁ እያላችሁ ጸሎት አርጉላቸው። እሷም ምንም አላደረገችም። ያችኛዋም እንግዲህ እንደሰማችኋት ንብረቷን የገዛ እንትኗን የእናት የአባቷን ንብረት በስሙ ካዞረችለት በኋላ ነው እንግዲህ እንትን ያላት። ሲለው ይደበድባል፣ ሲለው እንትን ይላል። ሲለው የዚያችኛዋን እዚያችም ነፍሰጡን ጡን ነበረች እንዳጋጣሚ። ግን ቪዲዮ ላይ እንዳያችሁት ያችን እንደማይሆን ሲደበድብ ምን እንዳደረጋት እንግዲህ ከራሱ አንደበት ሰምታችኋል። ይሄ አረመኔ አሁን። ይቺ ደግሞ እግዚአብሔር፣ እውነት እኔ እንጃ። አንዱ ቦታ አንዱ ቦታ ስትል ራሱ ከባድ ነው። ወይ መስፍን ወይ መስፍን ወይ መስፍን ወይ መስፍን፣ መጨረሻህ ምን ይሆን? አንተ ሰውዬ መጨረሻህ ምን ይሆን? እንደዚህ አሳድህ አሳድህ አሳድህ በሰው ህይወት እየቀለልክ፣ አንተ ከሞቀ ቤት ቁጭ ብለህ ሰውን እያዘዝክ እስካሁን ድረስ። በሱ በኩል እኮ ነው የሚያዛቸው ሰዎች እየያዙ እስካሁን እነ ዘላለም ልውል የያዟቸው እስር ቤት ናቸው። በምን አይነት ሁኔታ ይሆኑ? ምን ይሆኑ? ምንትን ይበሉ? ስለነሱ አይጠይቅም። እነዛ አንዱ ቢሄድ አንዱ ይተካል። እድሜ ለብሩ ብሩ ይጭነቀው። ምስኪኖች ግን ታስረው በገዛ እንትናቸው ለትንሽ ለጥቅም ብለው ይሄው ይማቀቃሉ። አሁንም እነዚህም የሚጠብቃቸው ማንም ሰው መጀመሪያ ሲገባ እኔ ሰው አንደኛ ሰው ታውሯል ወይ ነው የሚለው ቪዲዮ እያዩ ነው፣ ምን አይነት ስራ እንደሚሰራ እያዩ ነው። እንግዲህ በየፌስቡኩ በየቲክቶኩ ሸር እያደረጉ ብዙ ሰው ምንትን እያለ ነው፣ ግን መልሰው ደግሞ ብር ያታልላችኋል፣ መልሰው እዚህ ሰውዬ ጋ ይገኛሉ። እና ታዲያ እንዴት ነው እነዚህን ያለ ማሰር የወንጀል ተባባሪ ከሆኑ ማሰር ነው። ምንም ርራ የሚባል ነገር የለም። መስፍንትን ብሎኝ ነው እንደዚህ ችግር ነኝ ምናምን የሚሉ ሰዎች እኔ በፍጹም አልሰማቸውም። ሰውን ለማሰቃየት ነው እነሱ የተቀጠሩት። ሰውን እንኳን ሲያሰቃዩ እንግዲህ እያያችሁ ነው በአረመኔ በጨካኝ በተሞላ ምንም እንኳን ርህራሄ የሌላቸው የሰው ሰብአዊነት የማይሰማቸው በናቲ መረዳት ትችላላችሁ ናቲን እነ ዘላለም ባይደርሱለት ምን ሊያደርጉት እንደነበሩ በታዘዙት ሰዎች ለሰው ልጅ ቢላ ተዘጋጅቶ በጨካኝ አረመኔና እና እኔ እንጃ ቃል ራሱ ለሚያጥራቸው ሰዎች እነዚህ ገንዘብ የሚያሳድዱ ሰዎች መጨረሻቸው እዩት። እያንዳንዱ የያዙትን የተቀበሉትን ብር እንኳን መብላት አልቻሉም፣ ታስረው። አንዳንድ ጊዜ አንዳንድ ሰው እንደዚህ ነው፣ በቃ ነጌ ምን ይሆን አለው ብለ አታስበን። በእርግጥ የዛሬን እንጂ የነገን ፈጣሪ እያቀናው ነው የሚባለው እነዚህ ደግሞ በራሳቸው ጥቅም ብለው ለሰው እያሰቃዩ ምንም እንኳን የማይራሩ መስፍን እንኳን ቢያዛቸው ቢያንስ እነሱ ትንሽ መራራት አለባቸው። ግን የሚያሳዩት እንትን የሰው ልጅ ያለ እንትን ያለ እውቀቱ ሲለው መድፌ ሲወጋ ሲለው እንትን ሲል ለእነዚህ ሰዎች ምንም ርራሄ ራሱ አያስፈልጋቸውም። መቀጣት አለባቸው። ዛሬ እግዚአብሔር አውጥቷታል። እህታችን ደርሰውባት ቢሆን በምን አይነት እኔ አሁን ገና ችግር እነ ዘላለም ገና የእሱን ጣጣ እንትን ሳይሉ ገና እሷ ጠፍታ ደግሞ እሷን ፍለጋ አስቡት። ስራን ሊያበዛባቸው እሱን በጣሱ እንዳይያዝ ማያደርገው ነገር የለም። በየ ሰከንዱ አዳዲስ አዳዲስ አጀንዳ ያመጣል። ልክ ከሱ በደረሱበት ሰዓት ሌላ እንትን ይመጣል። በቀረቡም ሰዓት እንደዚህ በቃ ብቻ እንጃ የሱ ሰውዬ ነገር በጣም ግራ ነው የሚያጋባው። መጨረሻው ምን እንደሚሆን አላውቅም። የእውነት በጣም ታገሉ፣ ለፉ ለፉ፣ እነሱም ተሰቃዩ። እያንዳንዳቸው እስካሁን ድረስ በጣም ነው እውነት አሁን ሶስት ወር እኮ አለፋቸው። በነዚህ እንኳን በዚህ ጉዳይ እንኳን ከያዙ እና ከባድ ነው በጣም ተይዞላቸው ቢያርፉ እንደው የሁል ጊዜ እውነት የዘወትር ጸሎቴ ነው። እንደው መስፍን ተይዞ መስፍን አሸናፊ የሚባለው ሁለቱ ተይዘው ከዛ በኋላ ሰላም ነው። በቃ ሰውም እስካሁን ድረስ ንብረታቸው የወሰዱባቸው የእያንዳንዱ ንብረት ተመልሶላቸው እነሱ ቅጣታቸውን ቢቀበሉ በጣም እኔ እንጃ እውነት። አሁን ይቺ ልጅ ነፍሰ ጡር ናት። አንዱ አንዱ አንዱ አንዱ መሄድ ለእሷ ትንሽ የሚከብዳት ነገር ነው። ነፃ ብትሆኝ፣ ኦኬ ትሄጃለሽ ያለሽ። ግን ነፍሰ ጡር ስትሆኝ ደግሞ ያው ሴት ነሽ፣ በጣም ከባድ ነው። ብቻ ያው ከመስፍን እጅ ስላልገባች እግዚአብሔር ይመስገን፣ ከነዘላለም ስለሆነች እግዚአብሔር ይመስገን ግን ደርሰውባት ቢሆን ያለምንም ምርራሄ እንግዲህ ከመስፍን እጅ ብትገባ ለእሷ በጣም ከባድ ነው። እሷ ራሱ በጣም ፈርታ ነበር። ትናንት ራሱ ፍቃደኛ አልነበረችም ቪዲዮ እንዲቀርጿት እንዳያችሁ። ግን ደግሞ ያ ማስተማሪያ ይሆናል ብለው፣ የሱ ጉድ ያው ተወርቶ አያልቅም። ከተለቀቀም በኋላ እንግዲህ አጅሬ ሳይውል ሳያድር ነው እሷን ለማስፈለግ ሰራተኛ እንትን ያለው በየንትኑ እያንዳንዱ ሰከንድ አያመልጠውም። የነሱ ቪዲዮ ይከታተላል፣ እንደሚከታተልም እነሱም ያውቃሉ። በእርግጥ ግርግራቸውን እየተከታተለ የሚሰሩትን ስራ በቃ እሱ ጋር ሊደርሱ ሲል ሌላ ወጥመድ ያዘጋጃል። እነሱ እሱ ጋር ደረስን ሲሉ እንደዚህ እያለ የእሱ ቀን በጣም ረዘመ ታውቃላችሁ። በጣም በጣም እውነት እስካሁን ድረስ ባለፈው ደብረ ብርሃን ነው፣ የት ነው፣ እዛ ነው ሲባል አልነበረም። አሁን ደግሞ አሜሪካ ሂዷል፣ ውጭ ሀገር ነው እንደዚህ ነው ይላሉ። ምንም ትክክለኛ ስለመስፍን የሚናገር ሰው የለም። ያው ሁሉም እየፈሩም ነው ያው ሰውየው ሰይጣን እንደሆነ ሁሉም ሰው ስለሚያውቅ ማንም ሰው እዚህ ነው ብሎ መናገር አይችሉም። እና በነሱ መፍረድ አትችሉም። በጣም ከባድ ነው። ብቻ በበዚ አያድርስ ነው አያድርስ፣ አያድርስ፣ አያድርስ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። ዛሬ እሷን ስላላገኛት ስላልወሰዳት እግዚአብሔር ይመስገን። እሷ አግኝቷት ቢሆን ከባድ ነው በጣም ብቻ ያው እግዚአብሔር ይመስገን ስላላገኛት ምን ማድረግ ይቻላል? ሰው በሀገሩ እንደዚህ መሰቃየቱ ከባድ ነው እውነት። በተወለደበት ሀገር እንደዚህ ከአንዱ ቦታ አንዱ አንዱ አንዱ እንደ ዱር አራዊት ሲያሯሩጣቸው እንደዚህ ይሄ አንድ የሆነ ወይኔ፣ ሴቷ ተይዞ የሚያዝበት ቀን እግዚአብሔር ቅልል ያድርገው። የእሱን የምንሰማበት የምንሰማበት አሁን፣ ያችኛዋ ሚስቱ የት እንደሄደች አብረው ነበሩ ብሏል። ምን ባላት፣ እሷን ወስዷት ይሆን? እኔ አላቅም። አብረው ከሆኑ የት ልትሄድ ትችላለች? የመስፍን ሰዎች ቀድመው መተው ወስዷት እንዳይሆን። ወይኔ ምስኪን፣ ከያዟት የእውነት በጣም በጣም ነው። እኔ እንጃ እሷን ፈርታ ነበር። ወንድሟን ፈርቶ ነበረ። ስለ መስፍን ሲወራበት እንዴት እንደሆነ አይታችኋል። አሁን ከያዛት፣ እሷ ደግሞ በገዛ ንብረቷንም ወስዶ ገና እያሳደድ እንደ መስፍን ጥጋበኛ፣ አለ አለሌ፣ በገዛ ንብረቷ እንደዚህ ማሰቃየት፣ ኧረ እንደው እግዚአብሔር ይፍረድብህ የዚህ ሁሉም የዚህ ሁሉ ሰው እርግማን እውነት ይፍረድብህ። ሌላ ምንም አለልህም። ሰው በገዛ ሀገሩ እንደዚህ መሰቃየቱ ራሱ ከባድ ነው። እውነት ሰው በሰው ሀገር ተከብሮ ይኖራል። ይሄ ደግሞ አረመን ይጨካል። ይሄዳል ይሄዳል፣ ይሄዳል። አሁን ይገኛል ስትሉ፣ ሌላ ቦታ ይሄዳል። እዛ አለ ስትሉ በቃ እንደ እባብ እየተሽለጠለጠ በፍጹም። እኔ መያዙ አይቀርም፣ በእርግጥ ሰው ያደክማል እንጂ ይደርሱበታል። የትም የትም ላም ሊያመልጥ አይችልም፣ ግን አደከማቸው በጣም። ለማንኛውም ሰላማችሁ ይብዛልኝ ውዶቼ። የዛሬው ቪዲዮ ይህን መስል ነበረ። ከተመቻችሁ፣ ቪዲዮ ስትገቡ ላይክ እያረጋችሁ ጀምሩ። ፕሊስ ላይክ እያደረጋችሁ ጀምሩ። ሰላም እና ፍቅር ትመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችሁ አለን። ባይ ባይ። ቸር ወሬ ያሰማን። የመስፍንን ቀን በቅርብ ያደርገው እያለን እንመኛለን። ሰላማችሁ ይብዛ። ባይ